ሰላም ውድ ኦርቶዶክሳውያን ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በሰላም አደረሳችሁ እያለን በዛሬው መርሃ ግብራችን ከትንሳኤ ጋር በተያያዘ በቅድስት አገር ኢየሩሳሌም የተፈጠረውን አስደናቂ ተአምራዊ ክስተትና ኢትዮጵያዊ ሰው በዚያው ክስተት የተደረገለትን ታምር እንዲሁም ታሪክና አስተያየቶችን አያይዘን አዘጋጅተን አቅርበናል። የያዝናቸውን መረጃዎች ከመስማቱ አስቀድመው የታምር ለሌሎች እንዲዳረስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታሪኩን እንድትከታተሉን በፍጹም ትህትና በአክብሮትና በወንድማዊ ፍቅር ሆነን እንጠይቃችኋለን። ለዚህ ድርጊታችሁ እግዚአብሔር ክብርና ሞገስን ያደልልን። እስከ ፍጻሜው አብራችሁን ቆዩ። የታሪክ ምሁሩ CBS በ328 ዓመተ ምረት አካባቢ ባለው የኮንስታንጢኖስ ህይወት ውስጥ በ162 ዓመተ ምረት የትንሣኤ በዓል በኢየሩሳሌም ስለተከሰተው አስደሳች ክስተት ጽፏል። በዚህ ጊዜ የኢየሩሳሌም ኤፒስኮፖስ ናርሲሲስ ሲሆን የክርስቲያኑ ኦርቶዶክሳዊቱ እምነት እንደሚለው ይህ ተአምር በአራተኛው መቶ ክፍለ ዘመን የቅዱስ መቃብር ግንባታ ከመጀመሩ በፊት የነበረው ተአምር ከቅዱስ እሳት ተአምር ጋር የተያያዘ ነው። ምንም እንኳን አስተምህሮ በሁለቱ መካከል ያለውን ልዩነት ቢገልጽም፣ የቀደመው የቅዱስ እሳት ተአምር በየአመቱ የሚከሰት ክስተት ነው። በ385 ዓ ም አካባቢ ከስፔን የመጣች የተከበረች ሴት ወደ ፍልስጤም ተጓዘች። በጉዞዋ ታሪክ ውስጥ በክርስቶስ ቅዱስ መቃብር ስለተደረገው ስነስርዓት ስትናገራለች ከመቃብሩ ቅንጣት ብርሃን ይወጣል ስትልም ገልጻለች። በኢየሩሳሌም በሚገኘው የቅዱስ መቃብር ቤተ ክርስቲያን በኦርቶዶክስ ፋሲካ በፊት ባለው ቀን በታላቁ ቅዳሜ በየዓመቱ የሚከበር ስነስርዓት ነው። በሥነ ሥርዓቱ ወቅት አንዳንድ ሰዎች የኢየሱስ መቃብር ነው ብለው በሚያምኑበት በኤዲኩላስ ውስጥ እሳት ይነዳል። በእምነቱ መሰረት፣ እሳቱ በተአምር ይወጣል እና በመንፈስ ቅዱስ ይቃጠላል። የኦርቶዶክስ ክርስቲያኖች ይህ የተባረከ የክርስቶስ ብርሃን ነው ብለው ያምናሉ። እርሱም መጽናኛን ደስታና ሰላምን ይሰጣልን ብለው ያስባሉ። የቅዱስ እሳቱ ስነ ስርዓት በኢየሩሳሌም የግሪክ ኦርቶዶክስ ፓትርያርክ የሚመራ ሲሆን አብዛኛውን ጊዜ ካህናትና የተለያዩ የክርስትና እምነት ተከታዮች ይሳተፋሉ። ኢትዮጵያውያንም በዚያው ስነ ስርዓት ታዳሚዎች ናቸው። በእለቱም ለአንድ ኢትዮጵያዊ የተደረገው ተአምር የሚገለጽም ሲሆን እሳቱ ከተቃጠለ በኋላ ለተለያዩ ብሔራዊ አብያተ ክርስቲያናት ተከፋፍሎ ወደ መቀመጫቸው አቴንስ፣ ሶፊያ፣ ሞስኮ፣ ቤልግሬድ፣ ቡካሬስት እና ሌሎችም ይጓጓዟል ሲል ዊኪፒዲያ በድረገጹ አስቀምጦታል። እንደዚህ አይነት ተአምር ነገር ሲያጋጥም ሁሌም እንደ አዲስ ቢያዳምጡት የሚሰልች አይደለም፣ ሁሌም አዲስ ነው። ለማብራራት ራሱ ፈታኝ ነው። ይህንን ቅዱስ ብርሃን ማየት ሁሌም እንደ አዲስ ነው። ይህንን ማየት በእግዚአብሔር መባረክ መሆኑን ብዙዎቹ ይገልጹታል። አይደለም፣ ማየት ስለ ቅዱሱ ነገር ማውራትና መስማት በራሱ በረከት አይደለም ትላላችሁ። ምክንያቱም ለሚሰማው ልብን ይቀድሳል፣ ለሚያወራው ለቃሎቹ እንደጠባቂ መልአክ፣ ለሚያያቸው ደግሞ ክርስቶስን በተምሳሌታዊ ነጸብራቅ በአይን እንደመዳሰስ ነውና ወደ ታሪካችን ስንመለስ ከኢየሩሳሌም በሚወጣው የተቀደሰ የእሳት ብርሃን በዓለም ዙሪያ ሰላም እንደሚሰፍን ሁሉም በዚያ ያሉት እንደሚያምኑ ይናገራሉ። ኢየሱስ እውነትም ተነስቷል የሚል ተስፋንም የሚያጭር ክስተት በሁሉም ላይ እንደሚሰፋ ብዙዎቹ የሚናገሩት ነው። በዓሉን የሚያከብሩ ሁሉ በኢየሩሳሌም ጥንት መንደሮች ውስጥ ጠመዝማዛ መንገዶች እና የወይራ ቀለም ያላቸው ሕንጻዎች ውስጥ በጉጉት ይንጫጫሉ። በሺዎች የሚቆጠሩ የዓለም ሕዝቦች ተሰባስበው በየዓመቱ በኦርቶዶክስ ፋሲካ ዋዜማ ወቅት ሊገለጽ የማይችል የተቀደሰ ነገር ሲፈጠር በተለይም በምዕመናን ልብ ውስጥ ተስፋን ያቀጣጥላል። ፎልክሎር አይደለም፣ ከሩቅ ጊዜ ጀምሮ ያለም አፈታሪክም አይደለም። ይህ በአይናችን እያየን የምንመሰክረው ድንቅ የእግዚአብሔር ታምራዊ ምልክት ነው። ይህም የቅዱስ እሳት የሚቃጠል ታምር ነው። እውነት ነው። ሚስጥራዊ ሳይንሳዊነትና ምክንያታዊነትና የዘመናት ጥርጣሪን የተቃወመና ያገለለ ነው። ቢያንስ ከዘጠነኛው መቶ ክፍለ ዘመን ጀምሮ እንዲህ አይነት ታምሮች በኢየሩሳሌም ይታያሉ። ከራሱ ከሰማይ የሚወርድ ነበልባል ያለ ክብሪት ሻማ የሚያበራ ያለ ብርሃንና በሺዎች የሚቆጠሩ ሰዎች ሳይቃጠሉ ፊታቸው ላይ የነካካቸው ሙቀት የሌለው ብርሃን ይስተዋላል። ይህ ያለፈው ታሪክ አይደለም፣ ዛሬም የሚታይ ታምር ነው። አሁን ወደ ተቀደሰው የቅዱስ እሳት ነበልባል ውስጥ ዘልቀን መግባት እንችላለን። እለቱ ቅዳሜ ነው። ኢየሱስ የተሰቀለበት የተቀበረበትና የተነሳበት ቦታ እንደሆነ የሚታመነው የቅዱሱ መቃብር ቤተክርስቲያን ግድግዳዎች ከሩቅ ሀገር ቤተክርስቲያኑን ለመሳለም በመጡ ተጓዞች ታጭቃለች። የኦርቶዶክስ ክርስቲያኖች በደርዘን የሚቆጠሩ ያልተበሩ ሻማዎችን በመያዝ ነበልባል ከሰማይ እንዲወርድ እየጸለዩ ይዘምራሉ። በዚህም ሁኔታ ውስጥ ድንገት ከባቢ አየሩ ይቀየራል። ሁሉም መብራቶች ጠፍተዋል። በዚያን ጊዜ ቤተክርስቲያኗ በድንግዝግዝ ጨለማ ውስጥ ትታያለች። በዚህ መካከል በክርስቶስ መቃብር ውስጥ ብልጭታ ይታያል። ከተፈጥሮ በላይ የሆነ ብርሃን፣ በራሱ የሚንቀሳቀስ እሳት፣ ያለ ነዳጅ መነሻም የሌለው ሰማያዊ ነጭ እሳት ፓትሪያርኮች ይህንን ሁኔታ አስጀማሪዎች ለመሆን ወደ ውስጥ ቀድመው ይገባሉ። ምዕማናኑም በግርምት ይመለከታሉ። ብርሃኑ በዚህ መልክ የሚታይ ሲሆን ይህ ከኛ በላይ የሚወጣው የመንፈስ ቅዱስ ብርሃን እንጂ ሌላ የማንም አይደለም፣ ይህ እግዚአብሔር ነው ብሎ ብዙዎቹም የሚያምኑት እውነት ነው። ይህ የተቀደሰ እሳት ከዓመት ዓመት በክርስቲያኖች፣ በሙስሊሞች፣ በአይሁዶች ሁሉ የተመሰከረለት እውነተኛ ቅዱስ እሳት ነው። በጣም ዝነኛ ከሆኑት የመጀመሪያ ዘገባዎች አንዱ በ1800 ዎቹ ቅድስት ሀገርን ከጎበኘው ሰር ላውረንስ ኦሊፋንት ከተባለ እንግሊዛዊ ተመራማሪ ነው። በእርግጥ ጠንካራ ሃይማኖታዊ እምነት ያለው ሰው አልነበረም። እንዲሁ ተመልካች ነው የመጣ ጎብኚ ነበር። ነገር ግን በቅዱስ መቃብር ቤተክርስቲያን ውስጥ ያየው ነገር እውነቱን ለዓለም እንዲያጋራ ያስገደደው ነገር ሆነ። በመቃብር ውስጥ ድንገተኛ ብርሃን ስለታየ ማንንም ሳያቃጥል ከሻማ ወደ ሻማ የሚንቀሳቀስ የእሳት ነበልባል ምስክርነትን በዓለም ገለጸ። ሰዎች እሳቱን በቀጥታ ፂማቸውና ፊታቸው ላይ ያለምንም ህመም ሲያስቀምጡትም አየ። ሰዎች እሳቱን በቀጥታ ፂማቸውና ፊታቸው ላይ ያለምንም ህመም ሲያስቀምጡትም አየ። በዚሁም የብዙ ሰዎችም እንባ በጉንጮቻቸው እየፈሰሰ ማየቱን ዘግቧል። ደጋግሞ ጎብኚዎች ስለ አንድ ነገር ይናገራሉ። ምንም የሙቀትና የእሳት ምንጭ አለመኖሩን ለማረጋገጥ ዘመናችን ሳይንቲስቶች ቅዱሱን እሳት ለማጥናት ሞክረዋል። ሆኖም ግራ ከመጋባት ውጪ የፈጠሩትም ያገኙትም ሌላ ምክንያታዊነት አልነበረም። ብዙዎች ግራ ተጋብተውበታል። ነበልባሉ በመጀመሪያዎቹ 33 ደቂቃዎች ሳያቃጠል እየተንበለበለ ይንቀሳቀሳል። በምድር ላይ ካሉ ከማንኛውም ነበልባል በተለየ መልኩ ቅዱሱ ነገር በዚህ መንገድ ለ33 ደቂቃ ይንቀሳቀሳል። ከዚያም ወደ ነበረው የእሳትነት ተፈጥሮ ይመለሳል። እነዚህ 33 ጠዋፎችና ደቂቃዎች ተምሳሌትነታቸው የክርስቶስን በምድር ላይ ለ33 ዓመት መመላለስ ነው። እንዳወጥረው ተአምር ከመጀመሩ በፊት ፓትርያርኩ ምንም አይነት የእሳት ምንጭ አልመያዛቸውን በቅድሚያ ያረጋግጣሉ። ከዚያም ፓትርያርኩ ያልተበሩ ሻማዎችና የሚሊዮኖች ጸሎት የተቀበለው ብቻቸውን ወደ ውስጥ ይገባሉ። አንዳንዶቹ በመቃብር ውስጥ የሰማያዊ ብርሃን ብልጭታዎችን ይመለከታሉ። ሌሎች ደግሞ እንደሚቻኮል ንፋስ ወይም የመላእክት ድምፆች ድምፅ መስማትን አያይዘው ይገልጻሉ። በዚህም እሳቱ ይታያል። ከዚያም ፓትርያርኩ በእጃቸው እሳትን ይዘው ወደ ህዝቡ ይቀርባሉ እንደ ነበልባል ሳይሆን እንደ ላባ ቆዳውን እየዳበሰ በበረከት ይዳስሳል። ልጆችም በጨዋታ ፊታቸው ላይ ቅዱሱን እሳት ያወዛውዙታል፣ ወንዶች ወደ ግንባራቸው ያስጠጉታል፣ ሴቶች በእጃቸው ላይ ያዘዋውሩታል። ሆኖም ማንም በምንም አይቃጠልም። በእነዚያ የተቀደሱ ሰከንዶች ውስጥ ሰዎች በራሱ በእግዚአብሔር ፊት የቆሙ ያህል እንደሚሰማቸው በግልጽ ይናገራሉ። ይህ እንዴት ሊሆን ይችላል? ለሚለው ጥያቄ በእርግጥም ሁሉም ሳይንስ ምን አለ የሚለውን ማወቅ ቢፈልግም ሳይንስ ግን መልስ አልነበረውም። የትንሣኤ የቅዱስ ምልክት ዓለም አቀፋዊ ምስክር ነው ይህ ተአምር ለዘመናት ከ1500 ዓመታት በላይ በመታየት ቅዱስ እሳት የትንሣኤ ምስክር ሆኖ ቆይቷል በኢየሩሳሌም ላይ በእስልምና አገዛዝ መጀመሪያ ዘመን የሙስሊም ጠባቂዎች በፋሲካ ሥነ ሥርዓት ወቅት ሥርዓትን ለማስጠበቅ በቤተ ክርስቲያኗ ላይ ቆመው እንደሚታዩ እንደነበር ተገልጿል አንዳንዶቹ በሰማዩ ቅዱስ ነበልባል እያሾሁ ተጠራጣሪ ሆነው ነበር ነገር ግን በእሳቱ የሙስሊም ገዢዎች አይሁዶች እምነት የሌላቸው ሰዎች ጋዜጠኞችና የክርስትና ሃይማኖት ተከታዮች ሁሉ ስለ እውነተኛው ቅዱስ እሳት የሚገልጹት እውነት እውነት ሆኖ ተገኝቷል። በአንድ ወቅት ቅዱስ እሳት ከሰማይ በሚወርዱበት ሰዓት አንድ ኢትዮጵያዊ እሳቱን ለመለኮስ ሊገባ ሲል በጥቁርነቱ ንቀው ክርስቲያኖች ራሳቸው ከቤተ ክርስቲያን አባረው አስወጥተውት ነበር። እናም በዚያ ዕለት እሳቱ የወረደው ለዚያ ኢትዮጵያዊ ነበር። በዚህም መሃል ብዙዎቹ ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዚህም በዛሬው ዕለት የሚነበበው ተአምር የዚህ ኢትዮጵያዊ ታሪክን የሚያሳይ ነው። ሌላኛዋ ምስክር ሰጪ ክርስቲያን ከዚህ በታች በተቀመጠ አገላለጽ የተሰማትን እንደወረድ አስቀምጣለች። እዚያ ሄጄ አይቻለሁ። ያኔ በጊዜው በጣም ተጠራጣሪ ሰው ነበርኩኝ። ምንም እንኳን የሌሎችን ታሪኮች እና የግል ገጠመኞች ብሰማም ማመን ግን አልተቻለኝም ነበር። እንደምንም በሌላ በተአምሮ ጊዜ እኔና ሌሎቹ ሁለት ሰዎች በማለዳ በማለዳው ወደ ቤተክርስቲያኑ መግባት ቻልን። ለመግባት በጣም አስቸጋሪ በሆነበት ጊዜ ከጳጳሱ ወንበር አጠገብ ባለው ቦታ ላይ መቀመጥ ይቻልን። ከዚያ የቅዱሱ መቃብሩንና የቅዱስ እሳት አወራረድን በደንብ ማየት ያስችላል። ስለ ቅዱሱ እሳት አስደሳች ነው ያገኘሁት። ከመምጣቱ በፊት እንዴት መገለጥ እንደጀመረ ሲታሰብ ብቻውን አስደሳች ነገር ነው። እኔ ለምሳሌ በጣም ትንሽ ወርቃማ የሚያብረቀርቁ በአየር ላይ የሚንሳፈፉ ነገሮችን አየሁ። አጠገቤ ያሉት ሰዎችም እነዚያን ትልልቅ ብራማ ቅንጣቶች ቀስ ብለው ሲንሳፈፉና ሲጠፉ እያዩቸው ነበር አብረን ካሎኖች ውስጥ ሶስተኛው ሰው ምንም ነገር አላየም ነበር። ነገር ግን በእርሱ ላይ ዝናብ እየዘነበ አስመስለው ነገር ግን በእርሱ ላይ ዝናብ እየዘነበ ስለመሰለው ሰውነቱን በየጊዜው ይፈትሽ ነበር። እሳቱ በመጣ ጊዜ ሁላችንም በተለያየ መንገድ ነው የተመለከት ነው። ከቅዱሱ መቃብር በላይ መታየት የተጀመሩት በዙሪያው የሚሽከረከሩ በጣም ደማቅ ብልጭልጭታዎችን አየሁ። ሌላው ሰው ምንም አይነት ብልጭታ አላየም ነበር። ነገር ግን እንደ እሳት ብርሃን ያለ ብርሃን በመቃብር ዙሪያ ይፈነጠቃሉ። ማረጋገጫዎቹ በጣም የተለያዩ መሆናቸውን አስባለሁ። ሁላችንም ተመሳሳይ ባይሆንም፣ ነገር ግን እንደ እምነታችንና እንደ እግዚአብሔር ፍቃድ ቅዱሱን ነገር እናያለን ብዬ አስባለሁ። ከዚያም በመቀጠል ግን ሁላችንም ከፊት ለፊታችን የአንድ ወንድ ሻማ ሲበራ አየን። በዚያ ቅስፈት የሚገኘው መንፈሳዊ ስሜት ከምንም ጋር ሊወዳደር አይችልም። ያ አስደናቂ የሆነ የሙቀት ስሜት ሲሰማኝ የመዳን ተስፋ እንዳለኝ አመንኩኝ። ደህናም እንደሆንኩኝ ተስፋ አደረግኩኝ። ምክንያቱም በዚህ ጊዜ በጣም መጥፎ ሁኔታ ውስጥ ነበርኩኝና በተለይም በመንፈሳዊ ሕይወቴ። ከዚያም ሰዎች በሻማው ላይ ፊታቸውን በሳት ውስጥ ሲቀብሩ ሳይ ትንሽ የሚያስፈራ ቢሆንም እጄን ወደ እሳት ውስጥ ለማስገባት ድፍረት አገኘው። ብዙ ሰዎች እዚያ ውስጥ ሰላሳ ሶስት ቀጫጭን ሻማዎችን ይይዛሉ። ስለዚህ የሚመነጩት ነበልባል ብዛትን በመገመት ማወቅ ይቻላል። ቀደም ብዬ እንደገለጽኩት ያን ነኝ በጣም ተጠራጣሪ ነበርኩኝና ይህ ነገር የሆነ የተቀላቀለበት ኬሚካል ቢኖርስ ብዬ ማሰብ ጀመርኩኝ። መጠራጠር በጀመርኩበት ክስበት በእጄ ላይ ያለው ጸጉር ተቃጠለ፣ ነገር ግን አልጎዳኝም። ከዚያ በኋላ እጆቼን እሳት ውስጥ ማስገባት አልቻልኩም። በዚህ መሃል ግን አጠገብ ያሉ ሰዎች ሳይቃጠሉ ተመለከትኩኝ። የኔ ተሞክሮ ለሌሎች ጠቃሚ ሊሆን እንደሚችል ተስፋ አድርጋለሁ። እናም በፋሲካ ጊዜ ወደዚያ የመሄድ እድል ካገኙ አያምንቱ ህይወት ነው ብዬ አስባለሁ። የትንሳኤ ወደ ቅድስት ቤተ ክርስቲያን የመግባት እድሉ በአንጻራዊ ሁኔታ ዝቅተኛ ቢሆንም፣ በተለይ ካስፈለገውት እግዚአብሔር እንዴት ከርሶ ጋር እንደሚሰራ ስለማታውቁ ብትሞክሩት የተሻለ ነው። ቅዱሱን ለማየት ብቁ እንደሆንኩኝ አላስብም አሁንም አይደለሁም ብዬ አስባለሁ። ግን ይህ ሁሉ በሆነ ጊዜ አንዳንድ ከባድ ጉዳዮችን እያሳለፍኩ ነበርና እንደዚ ያለ ተአምረም በህይወት ያስፈልገኝ ነበር። በጊዜው እዚያው በተአምሮ ቦታ ነበርኩ። ተአምሮን በደንብ የምከታተልበት ጥሩ ቦታ ማግኘቻለሁ። እኔና ሌሎች አውራያቸው የነበሩ ሁለት ሰዎች በትክክል ከመውረዱ በፊት ሲገለጥ አይተነዋል። ከዚያም ሁላችንም ቅዱስ እሳት በትክክል ሲመጣ በተለያየ መንገድ ተመልክተናል። የአንድ ወንድ ሻማም በራሱ በራ። እጅንና ክንዴን እሳት ውስጥ አስገባለሁ፣ ነገር ግን ስጠራጠር ማቃጠል ጀመረ። እናም በመጠራጠሪ እንደገና ማድረግ አልቻልኩም። ይህ ግን የእኔ እምነት አለመኖር እንጂ ቅዱስ እሳት አለመሆኑ አይደለም። በህይወቴ ለውጥን የፈጠረልኝ ተአምር በመሆኑ እዩና እመኑ በርሱ። ውድ ቤተሰቦቻችን፣ ይህንን መልእክትና ተአምር በመስማታችሁ እናንተስ በመንፈሳችሁ ምን ተመላለሰ ይሆን? መልሱን ለልባችሁ ትቼ አልፋለሁ። እምነት በምልክት የሚጸናና የሚገለጽ ብቻ ሳይሆን በእርግጥም በተግባራዊ ክርስትና ውስጥ የሚያበራ ነጸብራቅ ነው። መዳን በሌላ በማንም የለም። በቀጣይ ሰላም እስኪያገናኘን ድረስ ቸር እንሰንብት።